ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች በክልሉ የአደጋ ስጋትን ለመከላከል የማህበረሰብ አቀፍ ድጋፍና እንክብካቤ ለማሳደግ በትኩረት እየተሰራ እንደሚገኝ የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር ገለጹ። በሐረሪ ክልል የአደጋ ስጋት ስራ አመራር ማህበረሰቦችን አቀፍ ድጋፍና እንክብካቤ ጥምረት ምክር ቤትም ተቋቁሟል። የዘገባው የዓለም ገመቹ ነው። ገዛኸኝ አራጌ ዝርዝሩን ያቀርበዋል። በክልሉ የአደጋ ስጋትን ለመከላከልና ና የማህበረሰብ አቀፍ ድጋፍና እንክብካቤ ለማሳደግ በትኩረት እየተሰራ እንደሚገኝ የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር ገለጹ። በሐረሪ ክልል የአደጋ ስጋት ስራ አመራርና የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ምክር ቤት ተቋቁሟል። በመድረኩ የክልሉ ምክትል ርዕሰ መስተዳደርና የምክር ቤቱ ሰብሳቢ ወይዘሮ ሮዛ ኡመር እንደገለጹት የተቋቋመው የአደጋ ስጋት ስራ አመራርና የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ዜጎች የተቀናጀ የአደ ጋ መከላከል ዘዴ እንዲፈጠርና በዘርፉ የተቀላጠፈ ተግባር እንዲከናወን የሚያስችል መሆኑን ገልጸዋል። ምክር ቤቱ ሐረር የምትታወቅበትን የመረዳዳት ባህል ወደ ተቋም በመምጣት የዘመነ የመረዳዳት ባህል እንዲኖር ምቹ ሁኔታን የሚፈጥር መሆኑን ተናግረዋል። ከዚህ በተጨማሪ ዜጎችና ተቋማት እርስ በእርስ በመደጋገፍ ማህበራዊ ኃላፊነታቸውን እንዲወጡ በማስቻል በተለይ ህብረተሰቡን መሰረት ያደረገ የድጋፍና እንክብካቤ ስርዓትን መዘርጋት የሚያስችል መሆኑን አስታውቀዋል። ለማህበራዊና ኢኮኖሚያዊ ስጋቶች ምላሽ ከመስጠት ባሻገር የጠባቂነትና ተረጅነት ስሜትን ለማስወገድ እንደሚሰራም ጭምር ነው የጠቆሙት። በመሆኑም ተቋማትና ዜጎች በተበታተነ ሁኔታ የሚያከናውኗቸውን የበጎ ፈቃድ አገልግሎት ወደ አንድ ቋት ማምጣት ያስፈልጋል ያሉት ምክትል ርዕሰ መስተዳድሯ ምክር ቤቱን በወረዳና በቀበሌዎች ደረጃም ተቋቁሞ ወደ ስራ መግባት እንደሚገባ ገልጸዋል። በተፈጥሮና ሰው ሰራሽ አደጋ የተጎዱ ዜጎችን ለማገዝ የሚያስችል መሆኑንም ነው የገለጹት። የምክር ቤቱ አደረጃጀት በወረዳ ቀበሌ ደረጃ ማውረድ በሚቻልበት ሁኔታ ላይ ከተቋማት እና ወረዳ አመራሮች ጋር መክረዋል። ሀገራዊ ለውጡ የዘመናት የሕዝቦችን ጥያቄ ምላሽ ለመስጠት ያስቻለ መሆኑን የሐረሪ ክልል መንግስት አስታውቋል። ከሐረሪ ክልል መንግስት የተሰጠው መግለጫ ሙሉ ቃሉን ሄኖ ግርማ እንደሚከተል ያቀርበዋል። ከለውጡ በፊት የነበሩ ሰብአዊ የመብት ጥሰቶችና ኢፍትሐዊ አሰራሮች በህዝቡ ዘንድ በፈጠሩት ቅሬታ ለለውጡ እንደ አንድ ገፊ ምክንያት ሆኖ ሀገራዊ ለውጡ እውን መሆኑ ይታወቃል። ሀገራዊ ለውጡ በተለይም በክልላችን ዘርፈ ብዙ የልማት ስራዎች እውን እንዲሆኑና በከተማና በገጠር የህዝቦች የዘመናት ጥያቄ ፍትሐዊ በሆነ መልኩ ምላሽ እንዲያገኝ ማስቻሉ በአደባባይ የሚታይ ሀቅ መሆኑ ሁሉም የሚስማማበት ጉዳይ ነው። በከተማ እየተሰሩ ከሚገኙ ዘርፈ ብዙ ስራዎች ባለፈም ተዘንግተው የቆዩ የገጠሩ ማህበረሰብና አካባቢዎች ታይቶ በማይታወቅ ደረጃ በማህበራዊና ኢኮኖሚያዊ ጉዳዮች ተጠቃሚ እንዲሆኑ ማድረግ ተችሏል። ለዚህም ነው በአሁኑ ወቅት በክልላችን ከመቼውም ጊዜ የበላቀ ደረጃ የህዝቦች የሰላም፣ የወንድማማችነትና የአብሮነት እሴት የጎለበተው። ለዚህም ነው መንግስትና ህዝብ እጅ ለእጅ ተያይዘው ስለ ልማት፣ ስለ ሰላምና ስለ ብልጽግና አብሮ በጋራ የቁመው። ሆኖም ግን ይህ የመንግስትና የህዝብ ትምምንና የህዝቦች ፍትሃዊ ተጠቃሚነት ለስልጣን ፈላጊ ጸንፈኞችና ግጭት ጠባቂ አካላት የተመቻ አልሆነም። ለዚህም ነው ከለውጡ በፊት ሲፈጸሙ የቆዩ ኢሰብአዊ ድርጊቶችና በ2008ና በ2009 ሲንጸባረቁ የቆዩ የህዝብ ቅሬታዎች የሚያሳዩ መረጃዎች አሁን እንደተፈጸሙና እንደተቀረጹ በማስመሰል እየተሰራጩ የሚገኙት እነዚህን ግጭት ጠባቂ አካላት አይናችሁ ለአፈር ብሎ ከመንግስት ጎን የቆመ ህዝባችን መሰል የሐሰት መረጃን በማሰራጨት ሊኮረኩሩት እየጣሩም ይገኛሉ። የእነዚህ አካላት ምኞት በክልሉ በሁሉም ወቅት በህዝብና በመንግስት እንዲሁም በህዝቦች መካከል የተፈጠረውን አንድነትና የመተማመን መንፈስ በመሸርሸር የልማት ስራዎችን ወደ ኋላ ለመመለስ ያለመ መሆኑን መረዳትም ያስፈልጋል። ለህዝብ የወገኑ በማስመሰል በህዝቦች መካከል ጥርጣሬን በመፍጠር የክልሉን የሰላም የሰላምና የአብሮነት እሴትን በማደፍረስና የአመራሩን አቅጣጫ በማሳት እየታዩ የሚገኙ ዘርፈ ብዙ ለውጦችና አመርቄ ልማት ስራዎችን ለማደናቀፍ ያለመ መሆኑን መገንዘብም ወሳኝ ነው። ስለሆነም ማህበረሰባችን እነዚህን ጸረ ሰላምና ጸረ ልማት ኃይሎችን ፍላጎት መገንዘብና እያሰራጩት ከሚገኙት የሐሰት መረጃዎች እንደ ወትሮ ጥንቃቄ እንዲያደርግም እናሳውቃለን። የሐረሪ ክልላዊ መንግስት ሚያዝያ 17 ቀን 2017 ዓመተ ምሕረት ሐረር የፌዴራል ጠቅላይ ፍርድ ቤት ስራ ኃላፊዎች በሐረሪ ክልል ጠቅላይ ፍርድ ቤት እየተከናወኑ የሚገኙትን የማሻሻያ ስራዎችን ተመልክቷል። የክልሉ ጠቅላይ ፍርድ ቤትም ለማሻሻያ ስራዎች ከፍተኛ ትኩረት ሰጥቶ መስራቱን በእለቱ ተገልጿል። ገዛኛ ራጌ ዝርዝር አለው። የፌዴራል ጠቅላይ ፍርድ ቤት ኮርት ማናጀር አቶ ነሞ አዱኛ እንዲሁም የጠቅላይ ፍርድ ቤት ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዳይሬክተር አቶ ዳንኤል ወርቁ በክልሉ ፍርድ ቤቶች እየተከናወኑ የሚገኙ የማሻሻያ ስራዎችን ተዘዋውረው ተመላክተዋል። የክልሉ የጠቅላይ ፍርድ ቤት ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዳይሬክተር አቶ መሐመድ አብዱረህማን ለስራ ኃላፊዎቹ አቀባበል ያደረጉላቸው ሲሆን የስራ ኃላፊዎቹ በክልሉ ጠቅላይ ፍርድ ቤት እየተከናወኑ የሚገኙ የዘመነ የችሎት ስርዓት ግንባታ ስራ እንዲሁም የመዝገብ ዲጂታላይዜሽን እና ጥገናና አደሳት ስራ ጎብኝተዋል። የስራ ኃላፊዎቹ በምልከታቸው ወቅት በክልሉ ጠቅላይ ፍርድ ቤት እየተከናወኑ የሚገኙ የማሻሻያ ስራዎች በተለይም በየዘመኑ የችሎ ስርዓት ግንባታ ስራ በከፍተኛ ስራ እና ፍጥነት ደረጃውን በጠበቀ መልኩ እየተከናወነ የሚገኝ መሆኑን ጠቅሰው ይህ ተግባር ለሌሎችም ተሞክሮ የሚሆን ስራ መሆኑን ገልጸዋል። የክልሉ ጠቅላይ ፍርድ ቤት ለማሻሻያ ስራዎች ከፍተኛ ትኩረት ሰጥቶ በቁርጠኝነት እየሰራ መሆኑን የታዘቡ መሆኑን አንስተው የተጀመሩ ተግባራትን በማጠናከር በአጭር ጊዜ ውስጥ ተጠናቆ ወደ ስራ በማስገባት በሀገር አቀፍ ደረጃ እየተከናወነ የሚገኘውን የፍርድ ቤቶች ማሻሻያ ስራ ውጤታማነት የበኩሉን አሻራ እንደሚያሳርፍ እምነታቸው እንደሆነ አስታውሰዋል። በጉብኝቱ የተመለከቷቸውን ተግባራት ለፌዴራል ጠቅላይ ፍርድ ቤትም ከፍተኛ ስራ ኃላፊዎች ዘገባ የሚያቀርቡ መሆኑን ከሐረሪ ክልል ጠቅላይ ፍርድ ቤት የተገኘው መረጃ ያመላክታል። በክልሉ ባለፉት ዘጠኝ ወራት የተገኙ ስኬቶችን ለማጎልጎት በበጀት ዓመቱ ቀሪ ጊዜያትም የተጀመሩ የልማት ስራዎችን አጠናክረን እንቀጥላለን ሲሉ የክልሉ ከፍተኛ አመራሮች ገልጸዋል። ለዚህም ቁርጠኛ እንደሆኑ ነው ያስታወቁት። ፍቃዱ በላይ የክልሉ ምክትል ርዕሰ መስተዳደርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኦመር እንደገለጹት በሀረሪ ክልል ባለፉት ዘጠኝ ወራት ምርትና ምርታማነትን ለማሳደግና የኑሮ ውድነትን ለማረጋጋት በሀረሪ ክልል ባለፉት ዘጠኝ ወራት በአመት ሶስት ጊዜ በማረስ አንድም መሬት ጾም እንዳያድር ሰፊ ስራ መከናወኑ ገልጸዋል። ሪማትርፋት የወተት እንቁላል፣ ስጋ፣ የማር ምርት ምርታማነትን ለማሳደግ በተሰራው ስራ አበረታች ውጤት ማስመዝገብ መቻሉን ጠቁመዋል። በዚህ አመት በዘጠኝ ወሩ አፈጻጸማችን በመጀመሪያ እቅዱን ስናቅድ እንደ ግብርና በተለይ ደግሞ ከተረጂነት ወደ ምርታማነት ለማሸጋገር ያለን ተጨባጭ ነገር ምንድን ነው፣ ሪሶርሳችን እዚህ አካባቢ የምናመርተው ምርትስ ምን አይነት ነው፣ የሚለውን ነው፣ ልየታ ነው ያደረግ ነው። ከዚህ አንጻር መስኖ አውታሮች የተሰሩበት አካባቢዎች ላይ እንዴት ነው ያው ያለን የቆዳ ስፋቱ ትንሽ መሆኑ ይታወቃል። ከዚህ አንጻር በአመት ሶስት ከሁለት እስከ ሶስት በማምረት ምርትና ምርታማነትን መጨመር ነው አንዱ ይዘን የተነሳ ነው እቅድ። ከዚህ አንጻር ሁሉንም አርሶ አደሮች የግንዛቤ ማስጨበጫና የልማት ጣቢያ ሰራተኞችን በማሰልጠን በግብርናው ዘርፍ ትልቅ ውጤት ያገኘንበት ነው። በሌማት ትሩፋቱም የተሰሩ ስራዎች በጣም በተለይ ከዩኒቨርሲቲ የወጡ ወጣቶችን በዶሮ እርባታ በወተት እርባታና ንብ ማነብም እያሰማራናቸው ነው። ከዚህ አንጻር አሁን የእንቁላል ዋጋን በማረጋጋት የምንሰራው ቀጣይ ስራዎች አሉ። የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ሱፍ በኩላቸው ባለፉት ዘጠኝ ወራት በከተማና ገጠር ወረዳዎች ለዜጎች ቋሚ የስራ እድል ለመፍጠር ከታቀደው 7546 የስራ ዕድል ውስጥ 5724 ቋሚ የስራ እድል መፍጠር መቻሉን ተናግረው አፈጻጽሙም 81 በመቶ መሆኑን ገልጸዋል። ኢንቨስትመንትን ተደራሽ ከማድረግ አኳያ በክልሉ ከ2 ቢሊዮን ብር በላይ ካፒታል ላስመዘገቡ 67 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን አክለዋል። የኢንቨስትመንትን ፍቃድ ወስደው ወደ ስራ ባልገቡ ባለሀብቶች ፍቃዳቸውን እንዲሰረዝ መደረጉንም ጠቁሙ። 2017 በኢንተርፕራይዝና ኢንዱስትሪ ልማት ቢሮ የተሰሩ ዋና ዋና ስራዎችን በተለይ እዚህ የዘጠኝ ወሩን አፈጻጸም ስናይ በሁሉም ዘርፍ ማለት ነው፣ በኢንቨስትመንትም በስራ እድል ፈጠራም ከኢንዱስትሪ ጋርም ተያይዞ ያለውን ስራ በከፍተኛ ደረጃ መሻሻልም ያለበት ሁኔታ በዛ ደረጃ ያየንበት ሁኔታ ነው ያለው። ወጣቱ በተለይ ከስራ እድል ፈጠራ ጋር ተያይዞ ሲሆን ሲሆን ክህሎት መሪያ የስራ እድል ፈጠራን ከማሳካት አኳያ በጥሩ ሁኔታ በከተማም በገጠርም በተሻለ አፈጻጸም ያለበት ሁኔታ ነው ያለው። ወደ 7000 አካባቢ ነው እንደ ዘጠኝ ወደ እቅዳችን ወደ 6114 አካባቢ የሚሆን አፈጻጸም ያሳያል። ኢንቨስትመንት ጋር ተያያዘ ያለው ነው ባለፈው ባለፈው ዘጠኝ ተከታታይ ወራት በዚህ ዙሪያ በጣም ሰፊ የሆነ የአልሚዎች በመንግስት የሰጣቸው መሬት በአግባቡ እንዲያለሙ ከማድረግ አኳያ የተለያዩ የተላዩ በአዋጁ መሰረት የእርምጃዎችን ስንወስድ ነበረው። በዋናነት ግን የማሰማር ግንዛቤ የመጸርና እና ተጠያቂ እንደሆነ መንግስት የሚፈልገውን ኢኮኖሚካሊ ቫሊዩ እንዲጨምር የወጣቱ ደግሞ ከፍተኛውን ስራ እድል እንዲፈጠር ኢንቨስትመንቶች ቶሎ መጠናቀቅ መቻል አለባቸውና እነዚህ ባለፉት ዓመታት ተጓተው የነበሩ ኢንቨስትመንቶች የተለዩ በዛው ልክ ደግሞ የክልሉ ኢንተረስ ሲሆኑ በተለይ ከሆቴል ጋር ተያይዞ፣ ከማኒፋክቸሪንግ ከቱሪዝም ጋር ተያይዞ ያሉ ስራዎች ላይ በተለየ መልኩም የድጋፍም የክትትልም በዛ ደረጃ የሚሄዱ ደግሞ ውል አስገብተው በውሉ መሰረት ማስተካከል ያልቻሉትን ሕጋዊ እርምጃ እየወሰድን የመጣንበት ሁኔታ ናለው። በክልሉ የሚገኙ የፍትህ ተቋማት ባለፉት ዘጠኝ ወራት በተለያዩ መዝገቦች ላይ ውሳኔ በማሳለፍ ወንጀለኞች ተገቢውን ቅጣት እንዲያገኙ መደረጉን የገለጹ ደግሞ የክልሉ ጠቅላይ አቃቢ ህግ ቢሮ ኃላፊ አቶ አዩብ አህመድ ናቸው። በዚህም ባለፉት ዘጠኝ ወራት 1231 የሚሆኑ ደረቅ ወንጀሎች ላይ ክስ በመመስረት 731 በሚሆኑት ላይ ፍርድ ተላለፈባቸው መሆኑ ተናግረዋል። በተጨማሪም 17 በሚሆኑ የኢኮኖሚ ወንጀሎች ላይ ክስ በመክፈት እና ተገቢውን ውሳኔ እንዲያገኙ ማድረግ ከ66 ሚሊዮን ብር በላይ ለመንግስት ገቢ እንዲሆን መደረጉን ጠቅላይ አቃቢ ህጉ አብራርተዋል። ከዚህም ባሻገር ሲያስተናግድ በሙስና ወንጀል በ65 መዝገቦች ላይ ክስ ተመስርቶ በ25ቱ መዝገቦች ላይ በአቃቢ ህግ ውሳኔ የተላለፈባቸው መሆኑን ገልጸዋል። ለምሳሌ በእኛ ክልል በዚህ ዘጠኝ ወር ብቻ አቃቢ ህግ በአጠቃላይ ወደ 1231 መዝገቦች ላይ በተለያዩ የወንጀል መዝገቦች ላይ ክስ ከፍቷል። እነዚህ ክሶች የተለያዩ ደረጃ ያላቸው ወንጀሎች ናቸው። የተራጀ ወንጀሎች እንዲሁም ደግሞ በከባድ እና መካከለኛ ደረጃ የሚሰየሙ ወንጀሎች ናቸው። እነዚህ ወንጀሎች ላይ አቃቢ ህግ በዚህ ልክ ክስ ከፍቶ ውሳኔ ማሰጠትና ማስቀጣት ተጠያቂነትን ማረጋገጥ ነው የሚሆነው ማለት ነው እና ተጠያቂነት በዚህ ልክ በአንድ ሀገር የማይረጋገጥ ከሆነ ወንጀል እየተበራከተ ይሄድና ዜጎች በህግ የበላይነት ላይ ዋስና እንዳይኖራቸው ይደረጋል ማለት ነው። ከዚህ አንጻር ስናይ ለምሳሌ የኢኮኖሚ ወንጀሎችን ብናይ በመንግስት ኢኮኖሚ ላይ የሚፈጽሙ ወንጀሎች ዘ ላስት ዘጠኝ ወር በሰፊው እንደ ጠቅላይ አቃቢ ህግ መስራት ሞክረናል። በዚህም ብቻ የተለያዩ ውጤቶች ተገኝተዋል ማለት ነው። የቱሪዝም ዘርፉን በተመለከተም ባለፉት ዘጠኝ ወራት ከ130 ሺህ በላይ ሀገር ውስጥ እና የውጭ ቱሪስቶች ክልሉን እንደጎበኙ የክልሉ ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተውሎ ዳብሽ ባቀረቡት ሪፖርት ገልጸዋል። በዚሁም ባለፉት ዘጠኝ ወራት ከ123 ሺህ በላይ ሀገር ውስጥ ቱሪስቶች ክልሉን እንደጎበኙ ገልጸው ይህም ካምናው ተመሳሳይ ወቅት ጋር ሲነጻጸር የዘጠኝ ነጥብ አራት በመቶ እድገት ማሳየቱን ተናግረዋል። ባለፉት ዘጠኝ ወራት ክልሉን ከጎበኙ ሀገር ውስጥ ቱሪስቶች ከ122 ሚሊዮን ብር በላይ ገቢ የተገኘ ሲሆን ይህም ከአምናው ጋር ተመሳሳይ ወቅት ጋር ሲነጻጸር የሰባት ነጥብ አራት በመቶ ጭማሪ ማሳየቱን ኃላፊ አብራርተዋል። ክልሉ በቱሪዝም ዘርፉ ለተመዘገበ ውጤት ክልሉ ለነዋሪዎች ምቹ ለቱሪስቶችም ሳቢና ማራኪ ለማድረግ የተከናወኑ የኮሪደር ልማት ስራዎች ከፍተኛ አስተዋጽኦ ማበረከታቸውንም ገልጸዋል። ሐረሪ ክልል ባለፉት ዘጠኝ ወራቶች የክልሉ የቱሪዝም እምርታን ያሳየበት የዓለም አቀፍ እውቅናን በደንብ የተገኘበት እንደዚሁም ደግሞ የዓለም የቱሪስት የቱሪዝም ከተሞች ፌዴሬሽን አባል የሆነችበት በዚህም የመሰል ተቋማትና ድርጅቶች ጋር አቻ ለአቻ ኤክስፒሪንስ ለመቀያየርና በቱሪዝም ያሉትን ትሩፋቶች ለማግኘት ለመጠቀም በር የከፈተ ጊዜ ነው ማለት እንችላለን። ሁለተኛው ክቡር ጠቅላይ ሚኒስትራችንም በዚሁ ዘጠኝ ወር ውስጥ ሀረርን ጎብኝተወታል። የሰጡት ምስክርነትም ከቱሪዝም አኳያ ብዙ ስራዎችን መስራት እንደሚጠበቅብንና ሀረርን ማላቅ እንደምንችል ያየንበት ነው። የሀረር ከተማ ማዘጋጃ ቤት ሰራ አስኪያጅ አቶ ኤልያስ ዩኒስ ባለፉት ዘጠኝ ወራት ሀረር ከተማ ለነዋሪዎቿና ለጎብኚዎች ምቹ በማድረግ አበረታች ውጤት መመዝገቡን ገልጸዋል። ከተማዋን አረንጓዴ፣ ውብ፣ ጽዱና ማራኪ ከማድረግ አንጻር ሰፋፊ ልማት ስራዎች መከናወኑን ጠቅሞ የደረቅ ቆሻሻ አወጋገድን በማሳለጥና ና አረንጓዴ መናፈሻ ስፍራዎችን በማስፋት ከተማዋን ለነዋሪዎች ምቹ የማድረግ ስራ ተከናውኗል ብለዋል። ከተማዋን ውብ ከማድረግ አኳያ ቀድሞ አገልግሎት አቋርጠው የነበሩ ሁለት ኪሎ ሜትር የመንገድ መብራት ተጠግኖ ወደ ስራ እንዲገባ መደረጉንም ጠቁመዋል። ዘጠኝ ወራት በማህበራዊ ዘርፉ እንዲሁም ደግሞ በመሰረተ ልማት ዝርጋታውም ከፍተኛ ስኬት ያስመሰከርንበት ወይም ደግሞ ያስመዘገብንበት ነበር ማለት ይቻላል። በማህበራዊ ዘርፉ የተሰጠንን ስልጣን እና ተግባር በአግባቡ በቅድ በማከል ህብረተሰቡን እንግዲህ ተጠቃሚ የሚያደርጉ የጽዳት፣ የውበት፣ የአረንጓዴ ስፍራ ስራዎች፣ የእርድ አገልግሎት ስራዎች እንዲሁም ደግሞ የከተማ ባስ አገልግሎት ስራዎችን ሌሎችም ደግሞ ሌሎችንም በማስተባበር እንግዲህ ብዙ ስራዎችን ስናከናውን ቆይተናል። በዚሁም እንግዲህ ያው በዚህ በ2017 ከመጀመሪያው ሩብ አመት ጀምሮ በተለይ ደግሞ በኮሪደር ልማቱ ከፍተኛ የሆነ ስራዎችን ስናከናውን ነበረ። ካቀድናቸው ተግባራት ውስጥ ማለት ይቻላል በአብዛኛው በአብዛኛው ከተማ ስታስተናግድ በነበረው ትልልቅ በዓላቶችንም ያስመሰከረ ከፍተኛ የሆነ የመሰረተ ልማት ዝርጋታ ስራዎችን አከናውነናል። በክልሉ ባለፉት ዘጠኝ ወራት የተገኙ ስኬቶችን በማጠናከር በቀጣይ ቀሪ ጊዜያት የተጀመሩ የልማት ስራዎችን አጠናክረን እናስቀጠላለን ሲሉም አመራሮቹ ያላቸውን እምነት ገልጸዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደርሱ ያሉት ዜናዎቻችን እንደቀጠሉ ናቸው። የዘንድሮ የስድስተኛ እና የስምንተኛ እና አስራ ሁለተኛ ክፍል ተማሪዎችን ውጤት ለማሻሻል ትኩረት ሰጥቶ እየሰራ መሆኑን የሐረሪ ክልል ትምህርት ቢሮ አስታውቋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴም በትምህርት ቢሮና በተለያዩ ትምህርት ቤቶች ጉብኝትም አድርጓል። ዘገባው የአብዲ ኡስማን ነው። ፍቃዱ በላይ ስር ስሩን ያቀርበዋል። የሀረሪ ክልል ምክር ቤት ቋሚ ኮሚቴ በክልሉ ትምህርት ቢሮና ትምህርት ቤቶች ላይ የስራ ጉብኝት አድርጓል። ጉብኝቱ ላይ ገለጻ ያደረጉት የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገቦ የመማር ማስተማር ሂደቱ ውስጥ የሀረሪ ቋንቋ መምህራን ጥረት ያጋጠመ መሆኑን ገልጸዋል። ችግሩን ለመፍታት በተደረገ ጥረት በሶፊ ና ድሬ ጠያራ ወረዳ የሀረሪ ቋንቋ መምህራን እንዲመደቡ መደረጉን ተናግረዋል። ችግሩን በዘላቂነት ለመፍታት ከሀረሪ መምህራንና ቢዝነስ ኮሌጅ ጋር በቅንጅት እየተሰራ ነው ብለዋል። ኃላፊው በዘንድሮ ስድስተኛ፣ ስምንተኛና አስራ ሁለተኛ ክፍል ፈተናዎች የተማሪ ውጤት ለማሳደግ ከወዲሁ የተሰራ መሆኑን ጠቁመው መምህራን በትርፍ ጊዜ ጭምር ተማሪዎች ስራዎችን እያገዙ ነው ሲሉም ገልጸዋል። ስራወታ ክፍል ፈተና በኦንላይን እንደመሰጠቱ ለዚህም የቅድመ ዝግጅት ስራዎች እየተሰሩ መሆኑ ተናግረዋል። ተማሪዎች በራስ መተማመን እንዲኖራቸው ስልጠናዎች እየተሰጡ መሆናቸውን ኃላፊውን ገልጸዋል። የክልሉ ምክር ቤት ቋሚ ኮሚቴ ሰብሳቢዎችና አባላት ሀሳባቸውና ጥያቄ ያቀረቡ ሲሆን የተማሪዎች መጠነ ማቋረጥ በተለይ በገጠሩ አካባቢ ትኩረት ሊሰጠው ይገባል ብለዋል። የተማሪዎች መገባ በአግባቡ የተካሄደ መሆኑን ክትትል ማድረግ፣ የትምህርት ግብዓት መሟላትና ለሀገር አቀፍ ፈተና ተማሪዎችን መብቃት ትኩረት ሊሰጠው እንደሚገባም የቋሚ ኮሚቴ አባላቱ አስተያየት ሰጥተዋል። ለተነሱት አስተያየቶችም አ ማድረግ ነው። በምላሽና ማብራሪያ ሰጥተዋል። ከተለያዩ ባለሻ አካላት ጋር በመሆን ችግሮችን ለመፍታት በትኩረት ይሰራሉ ብለዋል። የምክር ቤቱ የማህበራዊ ጉዳይ ኮሚቴ ሰብሳቢ ወይዘሮ ደላይሶፍ ባስቀመጡ አቅጣጫ የትምህርት ግብዓቶችን ማሟላት የተማሪዎች ምገባ አጠናክሮ እንዲቀጥልና የክልልና ሀገር አቀፍ ፈተና ላይ የተሻለ ነጥብ እንዲመዘገብ በትኩረት ይሰራ ይገባል ሲሉም ገልጸዋል። አስራ ሁለተኛ ክፍል ተፈታኞች በቂ የፈተና ዝግጅት እንዲያደርጉም ማገዝ እንደሚገባም አመላክተዋል። በክልሉ ዘመኑን የዋጀ ቀልጣፋ አገልግሎት ተደራሽነትን ለማስፋት በትኩረት እየተሰራ መሆኑን ተገልጿል። የሐረሪ ክልል ኢኖቬሽን እና ቴክኖሎጂ ኤጀንሲ ከክልሉ ማረሚያ ኮሚሽን ጋር የቴክኖሎጂ ትብብር መግባቢያ ስምምነትንም ተፈራርሟል። የኖ ግርማ ስርዝር አለው። የሐረሪ ክልል ኢኖቬሽን እና ቴክኖሎጂ ኤጀንሲ ከክልሉ ማረሚያ ኮሚሽን ጋር የቴክኖሎጂ ትብብር የመግባቢያ ስምምነት ተፈራርመዋል። የክልሉ ማረሚያ ኮሚሽን ኮሚሽነር አድናን አህመድ የመግባቢያ ስምምነቱን ከፈረሙ በኋላ ባሰሙት ንግግር ስምምነቱ ኮሚሽኑን በቴክኖሎጂ በማገዝ የተጀመረውን የለውጥና የሪፎርም ስራዎችን ለማሳለጥ የሚያስችል ነው ብለዋል። በስምምነቱ መሰረትም በኮሚሽኑ ፈጣንና ቀልጣፋ አገልግሎቶችን ተደራሽ ለማድረግ የሚያስችል ዘመናዊ አሰራር ስርዓት እንደሚዘረጋም ኮሚሽነር አድናን ጨምረው ገልጸዋል። ይህ በቴክኖሎጂ የታገዘው የአሰራር ስርዓት የተቋሙን የማረምና የማነጽ ስራን በከፍተኛ ሁኔታ በማገዝ ለውጥ ለማምጣት እንደሚያስችልም ያላቸውን እምነት ገልጸዋል። የክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ ኃላፊ አቶ ጀማል አብራይም በበኩላቸው ኤጀንሲው በክልሉ የሚገኙ የመንግስት ተቋማት ዘመኑን የዋጀ ቀልጣፋ አገልግሎቶችን እንዲሰጡ የሚያስችል ድጋፎችን እያደረገ ይገኛል ብለዋል። የመግባቢያ ስምምነቱ በማረሚያ ኮሚሽኑ ዘመናዊ የመረጃና የንብረት አያያዝ ስርዓትን በመዘርጋት ለታራሚዎችና ተገልጋዮች ምቹ ቀልጣፋና ተደራሽ የሆነ አገልግሎት ለመስጠት የሚያስችል መሆኑን ጠቁመዋል። በቀጣይም በክልሉ መንግስት በተቀመጠው አቅጣጫ መሰረት ተቋማትን በሰው ኃይል በአሰራርና በአደረጃጀት በማጠናከር ዘመኑን የዋጀ ቀልጣፋ አገልግሎት እንዲሰጡ በሚደረገው ጥረት ኤጀንሲው አስፈላጊውን ድጋፍ የሚያደርግ መሆኑንም አቶ ጀማል አረጋግጠዋል። በሁለቱ ተቋማት መካከል በተፈረመው የቴክኖሎጂ ትብብር የመግባቢያ ስምምነት መርሃ ግብር ላይ የተቋማቱ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የልማት ሁሉ ቁልፍ የአእምሮ ልማት መሆኑ ትውልድ ለማነጽ እና ለመገንባት የሚደረጉ ድጋፎች ምሳሌ የሚሆኑ ተግባር መሆኑን በምክትል ርዕሰ መስተዳደር ማዕረግ የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ገለጹ። ለማና ዶክተር ገነት ተሰኘ ግብረሰናይ ድርጅትም በሐረሪ ክልል ለሐረር ሁለተኛ ደረጃ ትምህርት ቤት ጁኒየር እና በሆቶ ምስራቅ ቃጸለ ህጻናት ያደረጉትንም ድጋፍ አስመርቋል። ቤቴሌ እንደሴም ለማና ዶክተር ገነት የተሰኘ ግብረ ሰናይ ድርጅት በሐረሪ ክልል ለሐረር ሁለተኛ ደረጃ ትምህርት ቤት ጁኒየር እና በሆተል ምስራቅ የህጻናት ማሳደጊያ ያደረጉትን ድጋፍ አስመርቀዋል። በሐረር ጁኒየር ትምህርት ቤት የ50 አዳዲስ ኮምፒውተሮች ድጋፍና የ120 ኮምፒውተር ጥገና ተደርጎ የተከፈተውን ዲጂታል ላይብረሪም በይፋ ተመርቋል። በመድረኩ የተገኙት በምክትል እርሰ መስተዳድር ማዕረግ የሐረሪ ክልል የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊህ የልማት ሁሉ ቁልፉ የአእምሮ ልማት በመሆኑ ትውልድን ለማነጽና ለመገንባት ይህ ድጋፍ ድርጅቱ በማድረጉ ምስጋናቸውን አቅርበዋል። በተለይም አሁን ኢንቨስት እየተደረገ ያለው ልማት የኢንፎርሜሽን ኮሚኒኬሽን ላብ ላቦችን የማደራጀት በትምህርት ቤት ውስጥ የውሃ መሰረተ ልማት ምቹ የሆነ ስታንዳርዱን የጠበቀ ሽንት ቤት እንዲገነባ መደረጉ የትምህርት ቤቶችን የስታንዳርዳቸውንም ጭምር ከፍ የማድረግ ለመማር ማስተማርም ጭምር ምቹ የሆነ ኢንቫይሮመንት እንዲፈጠርና በተለይ ዲጂታል ኢትዮጵያ ብለን አሁን የጀመርናቸውን ኢኒሽቲፎች በትምህርት ቤትም ዕውን እንድናደርግ የራሱ የሆነ አስተዋጽኦ ያለው ስለሆነ ትልቅ ስራ ነው የተሰራው ለማለት እፈልጋለሁ። ሁሉም በተለያዩ የዓለም ሀገራት የሚገኙ የሀረር ተወላጆች ና ወዳጆች ይህንን መልካም አርአያ ሊወስዱ እንደሚገባም አስገንዝበዋል። በተለያዩ ሁኔታዎች ከሀገር ወጥተው የወጡበትን ማህበረሰብ ና የተማሩበትን ትምህርት ቤት በማሰብ ይህንን መሰል የትምህርት ቁሳቁስ ድጋፍ ማድረግ የትምህርት ዘርፉ የተሻለ ትውልድ ለመገንባት እያደረገ ያለውን ጥረት የሚያግዝ መሆኑን የገለጹት ደግሞ የሀረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገዎ ናቸው። አቶ ጌቱ አምና በነበረው የ12ኛ ክፍል የመውጫ ፈተና በኮምፒውተር እጥረት ምክንያት በግል ትምህርት ቤቶች ብቻ ኦንላይን ማስፈተን እንደተቻለ አስታውሰው ዘንድሮ በጁኒየር ትምህርት ቤትም በኦንላይን ለማስፈተን የሚያስችል ድጋፍ መደረጉንም ጠቁመዋል። አንድ ጊዜ ተማሪ መፈተን የሚችል የአይሲቲ ሴንተር መመስረታችን ትልቅ ግብአት ነው ለክልላችን ማለት ነው። በተለይ የክልሉ ተወላጅ የሆኑ ሰዎች ከአቶ ለማ ብዙ መማር ይችላሉ ማለት ነው። ሌሎችም አካላቶች ምክንያቱም ከሀገር ሰው ሲወጣ ሀገርን መሸሽ ሳይሆን ሀገርን ወዶ ተመልሶ ለሀገር መስራት እንደሚቻል ከሳቸው ማሳያ ነው ማለት ዘርፉ ድርጅቱ ከዚህ ቀደምም የተለያዩ ድጋፎችን ማድረጉን ጠቁመው በቀጣይም ድጋፋቸው እንዳይለያቸው ኃላፊው ጠይቀዋል። በሆተ ምስራቅ የህጻናት ማሳደጊያ ማዕከል ድርጅቱ ያስገነባውን ለመጠጥ ውሃ የሚሆን የከርሰ ምድር ውሃ፣ የልብስ ማጠቢያ ገንዳዎች፣ ባለስድስት ጉድጓድ መጸዳጃ ቤትና ሁለት መታጠቢያ ቤትን አስመርቀዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ያለው ማዕከሉ 59 ህጻናትን በእውቀትና በስነ ምግባር በማነጽ እያደጉበት መሆኑን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስራቅ ሀረርጌ ሊቀ ጳጳስ ብ አቡነ ኒቆዲሞስ ተናግረዋል። የማዕከሉን ችግር በመረዳት ድርጅቱ ላደረገላቸው ድጋፍ አመስግ ነው መስጠት ከፈጣሪ የሚገኝ ጸጋ ነው እና ላደረጉት በጎ ተግባርም ከፈጣሪ ዘንድ ብድራታቸውን እንደሚያገኙም ብፁ አቡነ ኒቆዲሞስ ገልጸዋል። ከአምስት ዓመት በፊት በአቶ ለማና በባለቤታቸው ዶክተር ገነት አማካኝነት ድርጅቱ መመስረቱን የገለጹት የድርጅቱ ባለቤትና ስራ አስኪያጅ አቶ ለማ ጌታቸው በሀገሪቱ የተለያዩ አካባቢዎች ድጋፎችን እያደረጉ እንደሚገኝም ጠቁመዋል። በተለይም ደግሞ እርሳቸው እህትና ወንድሞቻቸው ጋር ተወልደው ባደጉባት ሀረር የወጡበትን ሳይኖራቸው በጉድለታቸው ያስተማራቸውን ማህበረሰብ በማሰብ ድጋፎች ለማድረግ እንዳነሳሳቸው ገልጸዋል። የድርጅታቸው መርህ መስጠት አያጎልም ነውና በመላው ዓለማት የሚገኙ ኢትዮጵያውያን ካላቸው ትንሽ ትልቅ ሳይሉ ባላቸው ሁሉ ሀገራቸውን ሊደግፉ እንደሚገባ መልእክታቸውን አስተላልፈዋል። አንድ ነገር አምናለሁ እኔ አሁን ለጎራ አደለም አረገው እንዲታይልኝ ነገር አለ ምፈልገው ብዙ ኢትዮጵያኖች አሉ ከዚህ ትምህርት ቤት ተምረው ኑሯቸው የተሳካላቸው ሰዎች አሉ። ወደ ኋላ ዞር ብሎ ሀገራቸውንና ሕዝባቸውን ቢረዱ ደስ የሚል ነገር ነው። ማስደስል ነገር ነው እና እነሱን ኢንኮሬጅ ለማድረግ ስንስ ይህንን አሪያ እንዲከተሉ ለዛ ነው እነዚህ አርገን አዘጋጅተን እያደረግን ያለ ነው። ድጋፉ የተደረገላቸው የትምህርት ቤቱ እርሰ መምህርና የሕፃናት ማሳደጊያው ስራ አስኪያጅም ምስጋና አቅርበዋል። ወደ አገር አቀፍ ዘገባዎች አልፈናል። የኢትዮጵያ መሰረታዊ ችግሮችን በንግግር መግባባት መፍታትን በሚያስችል ሁኔታ አጀንዳዎች ማሰባሰብ የምክክር ሂደቱ በሳካ መልኩ እያካሄደ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ ገለጹ። በሌላ ዜና ደግሞ የህዝብ ተወካዮች ምክር ቤት አባላትና በማህበራዊ ሴክተር ተቋማት ስራዎች ኃላፊዎች በአዲስ አበባ ከተማ የተለያዩ ጉብኝቶችን አካሂደዋል። ዝርዝሩ በተከታይነት ይቀርባል። የኢትዮጵያን መሰረታዊ ችግሮችን በንግግርና መግባባት ለመፍታት በሚያስችል ሁኔታ የአጀንዳ ማሰባሰብ የምክክር ሂደቱ በተሳካ መልኩ የተካሄደ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ ገልጸዋል። በምክክር ሂደቱ እስካሁን አዲስ አበባና ድሬዳዋን ጨምሮ በተለያዩ ክልሎች የአጀንዳ ማሰባሰብ የምክክር ሂደት ተከናውኗል። በመሆኑም ሂደቱ የተለያዩ የህብረተሰብ ክፍሎች ተወካዮችን በነጻነት ያሳተፈ ሁሉን አቀፍና የተሳካ መሆኑን ኮሚሽነሩ ገልጸዋል። በምክክሩም ሁሉም አጀንዳውን በነጻነት ያቀረቡበት አሳታፊ አውድ መፈጠሩን ተናግረዋል። ሂደቱም ሁሉን አሸናፊ የሚሆንበት እንዲሁም ችግሮችን በመደማመጥ መፍታት የሚቻልበት የዲሞክራሲ ልምምድን እስከታችኛው እርከን መዘርጋት እንደሚቻል ያሳየ መሆኑን አንስተዋል። የምክክር ሂደቱ የወደፊቷን ኢትዮጵያን የምንገነባበት አቅም የፈጠረና ችግሮችን በውይይትና መግባባት መፍታት እንደሚቻል የጋራ አቋም የተያዘበት መሆኑን አንስተዋል። በቀጣይም በትግራይ ክልል ምክክሩን በላቀ ስኬት ለማካሄድ የሚያስችል ተሞክሮ የተሰነቀበት በመሆኑ በዚሁ መሰረት ለማካሄድ ዝግጅት የተደረገ መሆኑን አንስተዋል። በክልሉ ምክክሩን ለማድረግ ከክልሉ አመራሮችና ከዩኒቨርስቲ ምሁራን ጋር የተደረጉ ምክክሮች እንዲሁም የክልሉም ሆነ የፌዴራል መንግስት ይህንን ለማስፈጸም ያላቸው ቁርጠኝነት ተግባሩን ለማሳካት የሚያስችሉ መሆኑን አመላክተዋል። የህዝብ ተወካዮች ምክር ቤት አባላትና የማህበራዊ ሴክተር ተቋማት የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ የተለያዩ የልማት ስራዎችን ጎብኝተዋል። ጉብኝቱ በከተማዋ የተከናወኑ የኮሪደር ልማት፣ የአዲስ ዓለም አቀፍ ኮንቬንሽን ማዕከል የመልሶ ማልማት ስራዎችን ጨምሮ የተቀናጀ የግብርና ማቀነባበሪያ ማዕከልና ሌሎች በርካታ የልማት ስራዎችን ያካተተ መሆኑ ተጠቁመዋል። በአዲስ አበባ የተከናወኑ የሚገኙ የልማት ስራዎች ከተማዋን ለነዋሪዎቿ ምቹ የሚያደርጉ፣ ገጽታዋን በመቀየር ላይ የሚገኙና ዓለም አቀፍ ተወዳዳሪነቷን በእጅጉ የሚያሳድጉ መሆናቸው ተገልጿል ተገልጿል። በተጨማሪም የልማት ስራዎቹ አዲስ አበባን የተቀናጀ የመሰረተ ልማት የተሟላላት ከተማ እንድትሆን ያስቻሉና ሀገር ወደ ብልጽግና የምታደርገው ጉዞ ጉል ማሳያ መሆናቸውን ተጠቁመዋል። በከተማዋ ባለፉት ጥቂት አመታት የአድዋ ድል መታሰቢያ፣ የአዲስ ኢንተርናሽናል ኮንቬንሽን ማዕከል፣ የነገዋ ሴቶች ተሀድሶ ማዕከል፣ የተለያዩ ሰው ተኮር ፕሮጀክቶች እንዲሁም ሌሎች በርካታ የልማት ስራዎች መከናወናቸው ይታወቃል። በኦሮሚያ ክልል ለ2017-18 የመኸር አዝመራ የሚውል 55 ሚሊዮን ኩንታል የአፈር ማዳበሪያ ዩኒዮኖችና ማህበራት ጋር መድረሱን የክልሉ ህብረት ስራ ማስፋፊያ ኤጀንሲ አስታውቋል። በክልሉ ህብረት ስራ ማስፋፊያ ኤጀንሲ ምክትል ኃላፊ ወይዘሮ ሂንሴኔ ሙሐመድ እንደገለጹት በክልሉ የአፈር ማዳበሪያ በታቀደው መሰረት እየቀረበ ነው። በተለይ ዘንድሮ የአፈር ማዳበሪያ በጊዜ በመድረሱ ስርጭቱን በአግባቡ እየተከናወነ መሆኑን ጠቅሰው ዘንድሮ የቀረበው የአፈር ማዳበሪያ ከአምናት ተመሳሳይ ወቅት ጋር ሲነጻጸር የሁለት ሚሊዮን ኩንታል ብልጫ እንዳለው አመልክተዋል። በዚህም ዘንድሮ 10 ነጥብ 5 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ታቅዶ እስካሁን 5 ነጥብ 5 ሚሊዮን ኩንታል ዩኒዮኖችና ማህበራት ጋር መድረሱን ገልጸዋል። በክልሉ የመኸር አዝመራ ቀድሞ በሚጀምርባቸው አካባቢዎች ቅድሚያ በመስጠት የማዳበሪያ ስርጭቱ የተከናወነ ሲሆን የስርጭቱን አፈጻጸም ለማሻሻል በየጊዜው ተከታታይ ግምገማ የተደረገ ይገኛልን ብለዋል። በክልሉ የቀረበውን ማዳበሪያ ሙሉ በሙሉ ለአርሶ አደሩ ለማድረስ ከባለድርሻ አካላት ጋር የሚደረገው ርብርብ እንደሚጠናከርም ገልጸዋል። የግብይት ሂደቱ ሁኔታም በዲጂታል መንገድ የሚያስከናወነ መሆኑን አንስተው ይህም ህገወጥ የማዳበሪያ ስርጭትን ለመከላከል እያገዘ መሆኑን ተናግረዋል። በአማራ ክልል በመጪው ክረምት በሚካሄደው የአረንጓዴ አሻራ መርሃ ግብር 270 ሺህ ሄክታር የተጎዳ መሬት ላይ ችግኝ ለመትከል ዝግጅት እየተደረገ መሆኑን የክልሉ ግብርና ቢሮ አስታውቋል። ባለፈው ዓመት ክረምት በክልሉ ከተተከለው ከ1.4 ቢሊዮን በላይ ችግኝ በመጀመሪያው ዙር በተካሄደ ቆጠራ 85 በመቶ መጽደቁም ተመላክቷል። በግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር አቶ አስመለ ዓለም ምህረት እንደገለጹት በክልሉ በሰው ሰራሽና በተፈጥሮ ችግር ምክንያት የተጎዳ መሬትን በደን ለመሸፈን ጥረት እየተደረገ ይገኛል። እስካሁን በተደረገ ጥረትም በመንግስት በግል በማህበራትና በተቋማት አማካኝነት የችግኝ ዝግጅቱ ተጠናክሮ መቀጠሉንም አስረድተዋል። በሚከናወነው የችግኝ ተከላ በክልሉ አሁን ያለውን 16.3 በመቶ የደን ሽፋን ወደ 17.3 በመቶ ለማሳደግ ታሳቢ መደረጉንም አብራርተዋል። ከሀረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ሀይሉ አብሬያችሁ ቆይታ አድርግ ያለው ከቀሪዎቹ የሀረሪ ቴሌቪዥን ፕሮግራሞች አለ ሰናይ ጊዜን እየተመኘው የኔም በዚህ ያበቃው ጤና ይስጥልኝ